ተሰጥቶባቸው እኮ ነው እየሄዱ ለሌባ ብራቸው የሚሰጡት። ስንት የተናገርኩ፣ አመት ሙሉ ተናገርኩ። ስንት የተበሉ ሰዎችን እያመጣው ደረሰኛቸውን አሳየው። እዩ። ማን ማንበብ ማችሉ ከሆነ አጠገባችሁ ባለሰው በሚችል ሰው አስነብቡ። እንዴ እናንተ ብራችሁ ላባችሁ አማችሁ እንዴ? ግን ሰርታችሁ የምታመጡት ገንዘቡን ማንበብ ካልቻላችሁ አጠገባችሁ ባለ ሰው በሚያነብሰው ማስነበብ ምን ጉድ ናችሁ? የራሳችሁ ጉዳይ። ብራችሁ በጣም ከበዛባችሁ ይህ ብሎ እሳ ይብሏችሁ። እኔ ከአመት በላይ እዚህ ቲክቶክ ላይ ቀኑ ሙሉ ስለፈልፍ ላለው እናገራለው። የማትሰሙ ከሆነ በደንብ አርገው ይብሏችሁ። አለቀ። ቪዲዮም ሰራሻቡ። ለማንኛው በጣም ይቅርታሽ። ያው እንዳይደብርሽ ሌላ ነገር አስቢ። ልጅቷ ስላለቀሰች ቤለዛ ነው ያመጣ። ገና ታለቅሳለች። ገና ታልቀሰ እንኳን እሳይ ብላሻለች። ሐቢባ አትሰሙም? አንብቡ። አንደኛ ሁለተኛ ነገር ምን ልትሆኑ ቴሌግራም ላይ ትሄዳላችሁ? ስንቴ ቪዲዮ ሰራው። በስሜ ፌስቡክ፣ ቴሌግራም በስሜ በፕሮፋይል ላይ ከፍተው እያጭበረበሩ ነው። እኔ ምን ላደረግነው? ቴሌግራም ላይ በውስጥ ብር ምጠይቀው ምን አይነት ጅልነት ነው? እሺ በቃ በጣም ይቅርታ ማለት ትንስራለች። ሰክሰስ ምን ሰክሰስ ደግሞ ለሰው አስነብባችሁ ሰክሰስ ካላለ አካውንቱ እንዳታስገቡ። እናንተ ማንበባችሉ ለሰው አስነብቡ ብዬ ስንት ተናግሬ፣ ያለው ስንት ቪዲዮ ሰርቻለሁ። እስኪ ቤቴን ገብታችሁ ፈትሹ። በምን በምን ቋንቋ ቢነገራችሁ ነው የሚገባችሁ? ብራችሁ ተንሻ፣ አሳዝናችሁ። ሰርታችሁ የምታመጡት ከመሬት ነው እንዴ የምታነሱት? ዝም ብላችሁ እየወሰዳችሁ ለሌባ ብራችሁ የምትሰጡት ምን ጉድ ነው? ሪያንቺ ሲለየል እናቴ ትሙት? ሰው ቀን በቀን እየተነገረው አይሰማም። ቀን በቀን እስቲ ምን በሚል ነው ደግሞ ያስገባሽ? ቆይተሽ እየተሽከረከረ ነው ናሁሺ አሰፋ ማሞ። ማን ነው ደግሞ ናሁሺ አሰፋ ማሞ? ሳክሳስ ቆርጣለው ጥቂት ብላ ነው ሰባት ሺ ብር በሰባት ሺ ብር አላቅም። ልጅቷ አለች ከታች ካስገባሸ ታዋራሻለች። ስራም አላጣው እንደዚህ አይነት መሀይ ወስዳ እንኳን ማታስነብብ ዝም ብላ ብሩን በሄደችበት የምትጥል ስራም አላጣው። ስንት ስራ አለብኝ ነው ጥራሽ። ሰላሳ ሺህም ደግ መሽለታል። አብዱላ፣ አሁን የዚህን ሰውዬ ስም በእነዚህ ሰው ፍሮም አብዱላ፣ አብዱላ ትራንስፈር አራጊ ነው። ናሁሺ ናሁሺ አሰፋ አቤት። ሁለት ጊዜ ነው ሰላሳ ሺህ ሰላሳ ሺህ አስገባሽው? ቆይ አንድ ጊዜ ነው አንዴ ደግሞ ሰባት ሺህ ምን ልትሆኚ ነው? ሰባት ሺህ ትኬቱ በሁለት ሺ ነው። ሰክሰስ ምን ልትሆኚ ነው? ማን ነው ስሟ? የት አለች? ቆይ እሺ፣ ልጅቷን ቆይ፣ አንዴ ዋትሳፕ ላይ ቁጥር ጻፊ ልበላት ምን አይነት እንደው እንደው መቼ እንደምትሰለጥኑ እኔ እኮ ግን መጀመሪያ ገና አንቺ ዋትሳፕ ሳልቀየ እኔም ተበልቻለሁ ሰባት ሺህ በቴሌግራም አንቺ እንዴት ብላ መሰለሽ? የደምባው ወይዬ ብላ ጻፈች። ወይዬ አልኳት። አባ ታይባህ በሚል ፕሮፋይል ነው። ያኔ እንዳሁኑ እንደዚህ ከማዳሜ ገብቼ የወጣሁለት ምሸቱ። ወይ አልኳት፣ እባክሽ አምስት ሺህ እንደ እንደዚህ ሆነች። እናት አለች ምናምን። ሰባት ሺህ ብር አስገባሁላት። ከዛ የተጻፈው ለምን ባለ ነው ጠፋው። ወዲያው እንደ የተደቻብ ብን ብላ ጠፋች። በቃ ቦልከኝ ይሁን አላውቅም። ከዛ በሁለት ቀኑ መጣችና የደንብ ያወየ ጠፋው፣ አይደለ ሰሞን ቢዚ ነው እንኳን እሺ ብላ ቴክስት አረገችና፣ አንዴ ችግር ውስጥ የወደቀች እናት አለች አስር ሺህ ብር አአ አልኩና እስክሪንሾት አንስቼ ከዛ አንቺን ሳይሽ፣ ያንደኛውን ስልክ ከፍቼ አንቺን ሳይሽ፣ አንቺ እያወራሽ ነው ከዚህ እያወራሽ ነው አለሽ፣ ለዚህ ለተመልካች ግን ደግሞ ትጽፍልኛለሽ፣ ያቺ በጎን ከዛ እንደሆን ገባኝ። እኔ ከመቼ ጀምሮ እርዳታ በውስጥ ምጠይቀው እርዳታ ታማሚው ተቸጋሪው ተረጁ እዚህ ጋር መጥተው ቪዲዮ አብርቶ እዚሁ ችግሩን ተናግሮ እዚሁ ይረዳል እንጂ ከመቼ ጀምሮ በውስጥ የተቸገረች እናት አለች እያልኩ እየሄድኩኝ ምንድዜ ለጅላለ እንዲ አምኖ ዝም ብሎ የሚሰጥ አሁን ደግሞ ትናንትና የሆነች ልጅ ራሱ ለነሰክስ የተበላሽ መሰለሽ የነሰክሰስ ስልክ ነው ብላ ድርቅ አለች እስክሪን ጋ ስትልክልኝ በያው ላይ ያስቀምጧል የነሰክሰስን በያው ላይ ያስቀምጡታል ከዛ ሰክሰስ ብሎ በስሙና ፕሮፋይል ተጠቅመዋል ስለዚህ ልጅቷ ስክሪንሾት አጋላክችልኝ። ይሄ ስልክ አይደለም ነው ግን ባዮሎን ያስቀመጡ፣ በእነሱ አይደለም ቴሌግራሙ የተከፈተ። ከዛ ደግሞ ፌክ መሆኑን ቼክ የሚያደርጉት እንትን ላይ ጎግል ላይ ሄደው የሆነ ካሜራ እንትን አደለ እሱ። ያስገቡ ሊንክ አይከፍትም። ፌኩ የነሰጥስ ሊንክ ደረሰኝ እስካን ስታደርጊው አይከፍትም። ይህ የኛ ኦሪጂናሉ ደረሰኝ እስካን ስታደርጊ ይከፍታል። ያን ትክክለኛነቱ ማረጋገጫ እንደገና ደግሞ ማንበብ አካውንት ነበሩ ሰክሰስ ሀላፊ አቁሙ በቃ በዚህ ነው የሚሰሙት። ምንድን ነው አብዛኛው ሰለሞን የሚባል ልጅ ነው የበላቸው። ምክንያቱም የላኩልኝ ሰለሞን ናታሌን የሆነ ደግሞ የሆነ አማሩላ ምናምን ዱላ ነው ምናም የሚባል ደረሰየበላ ሰለሞን የሚባለው ልጅ ማሪያቸው ምድረ መሃይም አግኝቶ ማንበብ የማይችሉላ ወስደው እንኳን በጎረቤት በጓደኛ ማያስነብቡ ዝም ብለው ሄደው ብራቸው ቤት ደርሷቸዋል ብለው ደግሞ አምስት ሽር የከፈለችው ልጅ እራሱ ተሰዝናለች። ደርሶሻል ተብላ። እኔ ደርሶኝ አንድ ብር አልከፈልኩ። ሪም አንዴም ሁለቴ ደርሷት፣ ግማሽ ሚሊዮን እና ሶስት መቶ ሺህ ደርሷት። አንዴ በራሷ ስም የቆረጠችው ግማሽ ሚሊዮን ሶስተኛ እጣ ደረሳት። አንዴ ደግሞ በባሏ ስም ሶስት መቶ ሺህ አምስት ከፍላለች፣ ስትረከብ ብሩ ብርም ቤትም ዝደረሳቸው አምስት ከፍለዋል። አይሰሙም። ብቻቸው ይበሉ፣ በደንብ ይበዝበዙ። ምከረው ምከረው መከራ ይምከረው። አቤት አቡ ሜንሽን ያረኳትን ልጅ አስገቢያት ቁጥር እየጻፈች ነው ሜንሽን ያረኳትን ልጅ ስሟን አንብቢው ስሟን አንብቢው ይታለኝ ኬና በሪኮ ኬና በሪኮ ሚል ስም ፈልጉ 99 የጻፈችው ኬና በሪኮ ባይት አርገዋታ ገብታለች እሺ ሀቢባ አመሰግናለሁ ኦኬ ሀቡዬ እኔም አመሰግናለሁ በጣም ይቅርታሽ ደግሞ ካስቀየምሽ ኧረ ጣጣ የለም አይደል። እሺ ኬና፣ እንዴት ነሽ? ሰላም ነው? የሚያነብ ዘመድ ጎረቤት ምናምን የለሽም? አካውንት ነበር የሚያነብ ይህ ለምኳቦ ኔ ዝም ብዬ በቴሌግራም ከአንቺ ስለወሰድኩት ማለት ነው። ይሄን አላሰብኩት። መጀመሪያ ጥያቄ መልሽልኝ። አካውንቱ ሰክሰስ ይበላይበል አይበል፣ የሚያነብ ዘመድ ወይ ጎረቤት ወይ ጓደኛ ወይ አብሮሽ የሚሰራ ሰው የለሽም ወይ ማንበብ የሚችል ነው የጠየቅሽ። እሱን ጥያቄ መልሽልኝ። ማንም የለም። ታዲያ ለምን ሳታስነብ ቤሩተስ ብትሆኝ ማዳመሽ ሁ እንግሊዝኛ ማንበባችንም ሰክሰስ የሚለው እኮ የሚጻፈው በእንግሊዝኛ ነው። አይ አይደለም። ያንቺን ቪዲዮ ራሱ አላየው ማ ቢባዩ ይሄ ያንቺ ችግር ማለት ለምን አታይም? ቪዲዮን በቪዲዮ ሰርቼ ካልተማርሽ ቤትሽ መጥቼ አላስተምርሽ ማለት አካውንት ነምበሩ ሰክሰስ ካላለ እንዳታስገቡ ካልኩኝ ለምንድነው ኑርሸዲን ገለመሌ በሚባል ሰውዬ አካውንት ያስገባሽ? አንቺ እንደዚህ ስትይ ያንቺ ቪዲዮ አላየውት ማቡ ከዛ እኔ ዝም ብዬ ቴሌግራም ከአንቺ ቪዲዮ ስር ስለወሰድኩ ብቻ ገብቼ እንትን አልኩት ቴሌግራሙ ፍት ነው በእኔ ስምና በእኔ ፕሮፋይል የተከፈተ ነው ምንስ ቴሌግራም ላይ ወሰደች ሰክሰስ ትኬት ቆርጣለሁ ብለሽ ነው ታዲያ ትኬቱ በሰባት ሺ ነው እንዴ ለምን ሰባት ሺ ያስገባሽላት ትኬቱ እኮ ሁለት ሺ ብር ነው እሱንም ወረቀት የለኝም ነበረ ሁለት ሰው ነን አንድ ጓደኛ ያለች ታዲያ የሁለት ሰው ራሱ ከሆነ እኮ አራት ሺ ነው የሚነጣው። ለምንድን ነው ሰባት ሺ ያልገባኝ? ስድስት መቶ ዶላር ስድስት መቶ ሀምሳ ዶላር ነው ያስገባው። ለምን የትኬቱ ዋጋ ስንት ነው ያለሽ? መቶ ሺ ትከፍያለሽ ነው አለችኝ። በአንቺ ቮይስ የላኩልኝ ማለት ነው። መጀመሪ የምን በእኔ ቮይስ ቮይስ ሁለቴ ቮይስ ላኩልኝ። የአንቺን ድምፅ ማለት ነው። የኔ እናት የኔ ንድምስ ከላይፍ ላይ የቀዱት እና ትኬቱ እኮ ሁለት ሺህ ብር ነው። መቶ ሺህ ብር አይደለም። አንቺ ዝም ብለሽ እንደ ጅል ለምብርሽ ና ውጥተሽ ተጫለሽ። አንደኛ ስለ ትኬቱ የነገረሽ ማን ነው? እነሱ ናቸው መጥተው የኔን ፎቶ እና ፕሮፋይል አድርገው ቴሌግራም ላይ መጥተው ትኬት ቆረጭ ያሉሽ እኔ እንጂ በአንቺ ስር እንትን ቴሌግራም እንትን አደረኩና ሀይ ሲለው ሀቢባ ነሽ ወይ ብዬ ጠየቅኩት ራሴ ማለት ነው። ከዛውንኝ ስትለኝ በቃ የአንቺን ድምጽ ስለሰማው ብቻ አመንኩት፣ በአንዴ ማለት ነው። እና ሀቢባ ነኝ የምለውን ሪከርድ ያደረጉና ለቴሌግራም ይጠቀሙታል። አንቺ ምን ወሰደች ቴሌግራም? እኔ ላይቭ ላይ ሳስተዋውቅም ሆነ ቪዲዮ ስሰራ ሰክሰሶች ጋር በዋትሳፕ ሂዱ ነው ምለው። አንቺ ምን ወሰደች ቴሌግራም ላይ? ቴሌግራም እኮ የሌባ ነው፣ ቁጥር ማየት ስለማይቻል በስምና በፎቶ ብቻ ስለሆነ የኔም ፕሮፋይል ፎቶ አድርገው ሀቢባ ብለው ስም ተጠቅመው ነው እንትን የሚሉት አንቺ የምልትሆኝ ቴሌግራም ላይ ሄድሽ ኒድ ዋትሳፕ ማዳ አላውቅም። ሲጀመር ማለት ነው መጀመሪያ ላይ አንቺን ማግኘት ብቻ ስለፈለግኮ እኔ ዝም ብዬ እኔን እዚህ ጋር ላይቭ ላይ ሀያ አራት ሰዓት ተጥጃርን ሙለው እዚህ ጋር አታገኝኝ ምን ኦኬ። እዚህ ጋር መጥቼ ነበር እዚህ ጋር ጽ ጽፌ ነበር እንደምታስገብኝ ግን ገብቼ አላውቅም። ብዙ ጊዜ ጥፌ ነበረ ለመጠየቅ ራሱ ማለት ነው። እንደዛ ማንበብ ማችሉ ከሆነ ይቅርባችሁ፣ ትኬት አትቆረጡ። በቃ ማንበብ ተማሩ። መጀመሪያ ዩቱብ ላይ ክፈቱና ማንበብ ተማሩ። ማንበብ የሚችል ሰው ሰክሰስ የሚለውን ያነበዋል። ማንበብ ማችሉ ከሆነ ትኬቱ ይቅርባችሁ። መጀመሪያ ማንበብ ተማሩና ማንበብ ስትችሉ የዛኔ ትቆርጣላችሁ። አንደኛ። ሁለተኛ ነገር እኔ ሰክሰስ ፕላስ ቻሪቲ ኦርጋናይዜሽን ቴሌግራም የላቸውም፣ አይጠቀሙም። ዋትሳፕ እና ዋትሳፕ ብቻ እኔ በለቀቅኩት ቁጥር እንኳን ሄዳችሁ ዋትሳፕ ላይ ትኬት መቁረጥ እፈልጋለሁ ብላችሁ ሚላክላችሁ ነበር። እኔ በሰጠዋችሁ እንኳን ሚላክላችሁ ቁጥር አካውንት ቁጥር ሰክሰስ ፕላስ ቻሪቲ የብል ካላለ እንዳታስገቡ፣ አቁሙ እዛ ጋር ብዬ እኮ ሰማንያ ጊዜ እኮ ልቤ እስከሚወርድ ነው እኮ የምናገረው እኮ። እሱ እውነትሽን ነው። አቡ ግን ያንቺን ቪዲዮ ቢከታተል ኑሮ ጥሩ ነበር። ግን ይሄን አለ እንትን አላልኩም ታውቃለች ከዛ ጻፍቼ ስለላሉት በቃ ብዙ አልቆየሁም እኮ ወይ ይሄን አልመጣል ብዬሽ አላሰብኩም። ያንቺን ቦይ ስለሰማው ብቻ እውነት ነው የመሰለኝ። በቃ እኔ እንደዚህ ይረጋሉ ብዬ ነገም ያው እንዳንቺ አንዷም እንደዚህ ተዝና ቴሌግራም ላይ ተበልቼ የመጣሁት ላይ አንቺ ኤኒዌይ ከዚህ በኋላ ቴሌግራም ላይ ተበላሁ ብላችሁ እዚህ ቤት መጣችሁ እንዳትነግሩኝ። አያገባኝም። ተበሉ እሳይ ይብሏችሁ። ለምን እኔ ሁለት ዓመት ሙሉ ጉሮሬ እስኪደርቅ እየለፈለፍኩ ነው። ካልሰማችሁ የራሳችሁ ጉዳይ ነው። ካልሰማችሁ እየመጣሁ እያንዳንዳችሁ ቤታችሁን እያንኳኳ እኮ ልነግራችሁ አልችልም። ልንገናኝ የምንችለው እኔ እና እናንተ እዚህ ጋር በቲክቶክ ነው በቲክቶክ እየነገርኳችሁ ነው ኤቭሪዴ እየሰማችሁኝ አይደለም ካልሰማችሁ እንግዲህ ብራችሁ ተርፎ ከበዛባችሁ ሞልቶ ከፈሰሰ አድሉት ለሌባ ሌባውም እንደናንተ አይነቱን እየመረጠ እየመረጠ እንደዚህ ይበላችኋል አትሰሙ ሁለት ዓመት አልሰማችሁም ወደፊት አትሰሙ ምመኑ አሁንም ይቀጥላሉ ሌቦቹ ሰባት ሺህ እና ሰላሳ ሺህ ሰላሳ ሰባት ሺህ የተበላችሁ ሰው በይ እንግዲህ ተጠንቀቂ። ሌላ ጊዜ ዝም ብለሽ ብርሽን ላገኘሽው አትስጭ። እሺ፣ እና ዩቱብ ላይ ደግሞ ማንበብ ተማሪ ማሬ፣ ማን መጻፍና ማንበብ ተማሪ እሺ። እማራለሁ አቦ ጎበዝ፣ አይዞሽ። ግን ቤት በኩል እሺ፣ ቤት በኩል ነው ትኬት ለመቁረጥ ወረቀት የለኝም ነበር። ፓስፖርት ይቅርብሽ፣ አንቺ አትቁረጭ፣ ይቅርብሽ። እንዴት እዚሁ ልቀር ታዲያ? ከፈለግሽ ነይ፣ እኔ ላስረዳት። እኔ በውስጥ ምጣና አልገባኝም። እዚህ ልክ ታዲያ ማለት ትኬቱ ወደ ኢትዮጵያ በአየር መሳፈሪያ መስሎች ነው እንዴ? አይል ፓስፖርት የለኝም ነው አልኩታ። እና በነጭ ወረቀት ሄዳል ምናምን የተበላሽ የሰክሰስ ትኬት የቤት ዕጣ ልትቆርጭ ፈልገሻለም? የአየር ትኬት ልትቆርጭ ነው እንዴ? እኔ እንደዚህ ያላልኩት እኔ ወረቀት የለኝም እኔ ፓስፖርት የለኝም ሲለው እኮ ነው። እንደዚህ ትገባልሽ እኔ ወረቀት ቆርጥልሻለሁ ሲሉ እኮ ነው። አንቺ የምትፈልጊው ምንድን ነው? ትኬት፣ የአየር ትኬት፣ የፕሌን ወደ ሀገር መሳፈሪያ ትኬት ነው የምትፈልጊ? አዎ፣ ወደ ኢትዮጵያ እና እኔ ትኬት ቢሮ አለኝ። ታዲያ እኔ ምን አገባኝ? አንቺ ምፈልጌ ከአንቺ ልቆርጥ ብዬ የምትይኝ? እኔ ትኬት ቢሮ አለኝ። ትኬት ትሸጣለሁ። የአየር ትኬት አረ አይደለም ከሰው ጋር የምታገናኝ ከሆነ ብዬ እኮ ነው ያወራሁት እኔማ እኔ እኮ ለሰክሰስ መስሎኝ እኮ ነው እኔ የተበላሸው ሰክሰስ ትኬት ልትቆርጭ ለምን ሰክሰስ የሚለውን ሳታነብ ያስገባሽ በግለሰብ ምልሽ እኮ የሰክሰስ እጣ ልትቆርጭ እኮ መስሎኝ ነው አንቺ የአየር ትኬት ታዲያ ቴሌግራም ላይ ሄደሽ የአየር ትኬት የምትዩ የኔን ፕሮፋይል አደረገ ሰው የምትዩ ለምንድን ነው አንቺ መዳሞችሽን ሰዎችን ኢትዮጵያ ኤምባሲ እዛ እንትን ቤይሩት ያለ ኤምባሲ ጠይቀሽ ፓስፖርት በነጭ ወረቀት ከኤምባሲ አውጥተሽ ትኬት። እንዴት በትኬት ብቻ እኮ ሀገር አይገባም። ፓስፖርት ከሌለሽ ግዴታ ኤምባሲ ሄደሽ ተመዝግበሽ ነጭ ወረቀት አውጥተሽ ከሆነ ትኬት የሚቆረጠው። እንዴት ቴሌግራም ላይ በምታውቂ ሰው ትኬት ተቆርጦልሽ ሀገር እገባለሁ ብለሽ ታስቢያለሽ? እንዴት እኔ ለምን ሰባትሽ ትኬት ሁለት? አይ ውሸት ቅድም ሁለት ነን አላልሽም? ለምን ሰባት ሺ አስገባሽለት? የትኬቱ ዋጋ ሁለት ሺ ብር ብቻ ነው ስልሽ ሁለት ነን አላልሽም እኮ እኔ እና ጓደኛ ኮነን አንዴ ማለት ኤሁልሽኝ ንገሪሻቡ እኔ ማዳም ቤት ሁለት መቶ ዶላር ነው የምበላው አልኩት። ኦኬ ከዛ ሁለት መቶ አንድ ጊዜ አራት መቶ አስገባሁት፣ አንድ ጊዜ ማለት ነው። ድጋሚ መልሼ ደግሞ ሁለት መቶ ዶላር አስገባሁት። ከልጁታ ጋር አንድ ላይ ነው አልኩታ። ከዛ መልሷ ሰባት ሺህ ትጨምራለሽ አለኝ። ከዛ ለምን እኔ ብር የለኝም፣ ሁለት መቶ ነው የምበላው። አሁን ደግሞ ወንድ ነው እያልሽ ነው ሴት ናት ላልሽኝ። አቡ በአንቺ ስም ያወሩኝ እኮ። ኮድ ነው ሼር አደረጉልኝ፣ የሆነ ኮድ፣ መሐመድ የሚለው ስም ነው ሼር አደረጉልኝ። ነው በቦይስ ነው የሚያወሩሽ በጽሁፍ ነው የሚያወሩሽ? መሐመድ በጽሁፍ ነው ያወራኝ ሰውዬው። በጽሁፍ ነው በአንቺ ያወሩኝ፣ ግን ሁለት ጊዜ ቦይስ፣ ከዛ በኋላ በጽሁፍ ቮይስ ማሱ ከላይቭ ላይ ቀጥታው ሀቢባ ነኝ የሚለው ለማንም ነው። ሄደው ሀቢባ ነኝ ብለው የሚልኩት ጅል ሲያገኙ ሊበሉ ከዛ። በቂ እንደዚህ ብሎኝ ነበር። በቂን አውርቼው ነበረ እና እነሱ ውሸት ነው እንደዚህ ነው ብሎ አስረድቶኝ ነበረ። እሱ ራሱ ነገረሽ፣ በቂ ውሸት መሆኑን ከነገረሽ እኮ እዚህ መተሽ የእኛን ጊዜ መውሰድ አይጠበቅብሽም። ኦልሬዲ በቂ መስሎች ወይም ትኬት ኤጀንሲ መስሎች ተበልተሻል። እና እኔ ትኬት የአየር ትኬት አልሸጥም እሺ የአየር ትኬት ምስናችሁ፣ ሀቢባ ምስላይ ምትይ ጨምሪ ስትባይ መጨምሪ ከሆነ አግኝተው ነው በነፃ ብር አምጣ ሲባል የሚሰጥ ሰው ከተገኘ ኦፍኮርስ ይላሉ። ለምን አይሉ። መሰግናለሁ በጣም ይሄን ብቻ ነበር ማወቅ የፈለኩት። አረ በእናትሽ፣ አሁንም አንዱ ወስዶ እንዳይበላሽ፣ ኤምባሲ ሄደሽ ትኬት ኤምባሲ ሂጂና ሊሴ ፓሲ ወረቀት ትፈልጋለሁ፣ ነጭ ወረቀት ትፈልጋለሁ፣ ወደ ሀገር ቤት ሄድ ፈልጋለሁ በይ። ከኤምባሲ ነጭ ወረቀት ካወጣሽ በኋላ ራሱ ኤምባሲው ትኬት ቢሮ አሳዩን በይ፣ ራሳቸው ያሳዩሽ። ከማንም ጋር በኦንላይን ምንም ነገር አታርጊ እናቴ፣ ትኬት ቢሮ ሄደሽ ቁረጭ። አመሰግናለሁ፣ ሻቡ ምንም አይደል። ጉድ ጨራሽ ነው። ሰክሰስ ጥቂት መስሎኛ፣ ለካ የአየር ጥቂት ነው። ወይኔ እንደዚህም አይነት ሰው አይደል። የአንዳንዶቻችሁ ጅልነት እንዴት ደም እንደሚያፈላ። እኔ ምን አገባኝ? የተበላው የተበላው የእሷ ብር፣ ምን አቃጣኝ? ምን መቃጠል? የሰው ብር ሲበላ፣ ወደው እየተበሉ። በዚህ ዘመን ማትነቁ ምን ስታደርጉ ነው? ሚዲያ ላይ የምትውሉት ግን እንደዚ ብላችሁ ነው ከአንዱ ኮመንት ወደ አንዱ ኮመንት የምትከራተቱት። ምንም ሚዲያውን አትሰለጥኑበትም፣ አትነቁበትም፣ ምንም አትማሩበትም። ይህ ሁሉ ጉድ እየሰማችሁ ሚዲያ ላይ ምን አይነት ጅል ናችሁ? በማይሞት ወሬ ብቻ ሐሜት፣ እከሌ እንዲሁና፣ እከሌ እንዲሁና፣ እከሌ አግብታ፣ እከሌ ፈታ። እከሌ ምን አገባሽ ስለ እከሌ ላይፍ? ራስሽን አሰልጥኝ፣ ራስሽን አስተምሪ፣ የሚያስተምር ነገር ስሚበት፣ ዩቱብ ላይ ገብተሽ ሰርች አድርገሽ በአማርኛ ጽፈሽ የሚያስተምር ነገር ስሚበት። ቲክቶክንም የሚያስተምር